አሁንም አበረታታችሁን አትርሱ ማለት ነው። ቪዲዮ ስለቅየውልኝ እንዳልካቸው የእኛ ሁለተኛ ቻናል ስለሆነ አበረታታኝ ማለት ነው። አሁን የተከፈተ ቻናል ነው ማለት ነው። ይሄ እንሻላ የጀመርነው መጽሐፍ አለ እንቀጥላለን ብያችሁ መልሰናል። ደግሞ ስለምትሰጡኝ ኮመንት ይሄ ቪዲዮ የሚደርሳቸው ሁሉ ሁላችሁም ደግሞ ቻናሌን ተቀላቀሉ ማለት ነው። ቤተሰብ ሆኖ አበረታት ይሄን ሻላ እየዘጋኩ ማለት ከየ የጀመርነው መጽሐፍ አለ ማለት ነው። ክፍል አራት ደርሰናል ነው እንሻላ እማነብ ይሆናል ማለት ነው። ያለ መጽሐፉ በጣም አሪፍ ትምህርት ያለው ነው ማለት ነው። ነው መቼም፣ እኛ ከራሴ ጀምሮ የሚጠቅመን ነገር አንመለከትም። በነገራችን ላይ በጣም የሚያሳዝኑ ነገር ያው መቼም ሸይጧን በእኛ ላይ መስራቱን አያቆምም አይደለም ማለት ከሱ ጋር አብሮን ያንን ልጆን መግባት ስለሚፈልግ ሀይር ነገር አንፈልግም። የምንፈልገው ዝም ብሎ አሉ አሉ እንቶ ፈንቶ ወሬ ነው። ከራሴ ጀምሬ ነው የምልክቱ ማለት ነው። ያው ጥሩ ነገር አይዋጥልንም መቼም አላህ ያገራለት ሰው ካልሆነ በስተቀራ በአሁኑ ሰዓት ላይ እዚጋ አሁን አንድ ቁርአን የሚያቀራ ውስታዝ ቢኖርና እዛ ጋ አሏሉ ወሬ የምታወራው ብትኖር አሏሉ ጋር ነው ብዙ ሰው የሚገኘው። ስብሃናላህ በጣም የሚያሳዝን ነው። ጉዳት ሲሉ ማለት ነው። እና ወላሂ በጣም ያሳዝናል ማለት ነው። ሲቀጥል እንሻላህ ይሄ መጽሐፍ በጣም አሪፍ ነው። እኔ ባላህ በጣም ሳነብ ብዙ ትምህርት ነው እያገኘሁበት ያለው ማለት ነው። እንደ ባላህ አነባለሁ በክፍል በክፍል እያረጉት የማቀርብ ይሆናል። አሁን አራተኛ ክፍል ላይ ደርሻለሁ ማለት ነው። ተከታታሊ ምናምን እየዛኩማለሁ ካቆምኩበት እቀጥላለሁ። ክፍል አራትን ደርሻለሁ። አሁን ክፍል አምስት ላይ ነኝ። አሁን ላይ ቀጣ ይቀራለሁ አነባለሁ ማለት ነው። ባለፈው ቪዲዮ ላይ ያቁም ነው።

ይህ የቁርአን ምዕራፍ በተከበረው ቅዱስ ቁርአን አቀማመጥ ቅድመ ተከተል መሰረት በመጀመሪያው ረድፍ ላይ ይገኛል። የምዕራፉ ሰባት አንቀጾች ለሁለት ይከፈላሉ። ሶስት አንቀጽ ተኩል ስለ አላህ ሲያወሱ፣ ሶስት አንቀጽ ተኩል ደግሞ ስለ አገልጋዩ ያስታውሳሉ። ምዕራፏን ከሌሎቹ የቁርአን ምዕራፎች ለየት ከሚያደርጉት ነጥቦች መካከል ዋና ዋናዎቹ አንደኛ፣ ማንኛውም ሙስሊም በየቀኑ ቢያንስ ለአስራ ሰባት ጊዜ በየሰላቱ ረካዓ ላይ እንዲያነበው መገደዱ፣ ሁለተኛ፣ በቁርአን አቀማመጥ ቅደም ተከተል መሰረት በአንደኛ ተራ ቁጥር ላይ መቀመጡ፣ ሶስተኛ የተለያዩ መጠሪያዎች ያሉት መሆኑን ነው። ይህ ስም ከአላህ ሌላ ለማንም የማይጠቀሙበት ስም ነው። አንዳንዶቹ እንዲያውም አላህ ተለምኖበት እንዲህ የማይለበት ታላቁ ስሙ ይህ ነው ብለዋል።

አንስሳ ትልቅ ትንሽ ሳይባል የሚያጠቃልል ነው እና ምስጋና ማለት በተለገሰለት ውለታ አምላስ ማወደስ በምላስ ማወደስ ነው። አህመድና ሹክር የተባሉት አህመድና ሽኩር የተባሉት የአረብኛ ቃላት ተቀራራቢ መልእክት ያላቸው ሲሆኑ አህመድ በምላስ ብቻ በማወደስን የሚወክል ሲሆን ሽኩር ደግሞ በምላስ በልብና በአካል ማወደስን ይወክላል። ሽኩር ከውለታ ሽኩር ከውለታ በኋላ ሲሆን ሀምድ ደግሞ ተመስጋኙ ካለው ሙሉ ባህሪ ብቻ ተነስቶ የሚፈጸም ሊሆን ይችላል። ስለዚህ ለአላህ ሀምድም ሆነ ሽኩር ይገባዋል። ሁሉ የሚለው መልእክት አል ከምትለው የአረብኛ ባል የተወሰደ መልእክት ነው። ይህም ማለት ምስጋና ሁሉ የአላህ ብቻ ነው ማለት ነው። እዚህ ላይ የሰው ልጅ ምንም አስተዋጽኦ ያላደረገባቸው ነገሮችን አስታውሶ የሚያደርጉ ምስጋና ምስጋናዎችን በተመለከተ ለአላህ የም የአላህ የመሆኑ ጉዳይ ለሁሉም ግልጽ ሲሆን ሰው ለሰው ከሚወራው መልካም ተግባር በመነሳት ሰዎች በሚመሰገኑበት ጉዳይ ላይም ቢሆን መልካም ስራዎችን በመፍጠርና መልካሙን ተግባር እንዲፈጽሙ ያስቻለ ብቻ በመሆኑ ከዚህ አኳያ ሲታይ ምስጋና የተባለው ሁሉ ለአላህ መሆኑ ግልጽ ነው። ዓለም ማለት ብዙ ዓለሞች ከአላህ ሌላ የሆነው ነገር ሁሉ ዓለም ማለት ነገር ሁሉ ማለት ነው ሲሉ ሌሎች ደግሞ ዓለም ማለት የእውቀት ባለቤቱ የሆኑት ፍጡራን ብቻ ማለትም ሰው መላእካ ሰው መላእካ ጋኔን እና ጂኒ ማለት ነው ብለዋል። ይህ ሁሉ ደግሞ የአላህ ታዛዥ ነው። የእሱንም እርዳታ ፈላጊ መሆኑን ግልጽ ነው። ጌታ ወይም ጌታ የሚለው ቃል ከአላህ ስሞች መካከል አንዱ ሲሆን ያለምንም ገደብ ከሆነ መጠቀም የሚቻለው ለአላህ ብቻ ይሆናል። ከገደብ ጋር ከሆነ ግን ለምሳሌ የቤቱ ጌታ፣ የንብረቱ ጌታ፣ የመርከቡ ጌታ በሚል ሌላም አካል መጠቀም ይቻላል። ከዚህ በመነሳት በሀገራችን ካሉ ሰዎች መካከል ጌታነህ፣ ጌታ መሳይ፣ ጌታቸው እና የመሳሰሉ ስሞች ሙስሊሞች ሊረቁት ግዴታ ነው። ወላሂ ይሄ ነገር ችልችል የተባለ የሚናገር ማለት ነው። እንሻላ ያላህ ማለት ነው። የምንዳው ቀን ማለት ነው። ታዲያ የምንዳው ቀን ማለት ነው። ቀታዳ የተባሉ አንድ አሊም የምንዳው ቀን ማለት አላህ ሰዎችን በተግባራቸው መጥፎም ይሁን ደግ የሚመነዳበት ቀን ማለት ነው ብለዋል። አምላክነት፣ ጌትነት እና ንጉስነት በዚህ ሱራ በአንድ እንደሰበሰባቸው ሁሉ የቁርአኑ መጨረሻ ላይ በተቀመጠው ሱራህም ላይ እንዲህ በአንድ ሰብስቧቸዋል። ይህ ድርጊት የሚያስተምረው ነገር ቢኖር በእነዚህ ወሳኝ በሆኑ ቦታዎች ማለትም በቁርአን፣ በመጀመሪያና በመጨረሻ ላይ በአንድ የመጠቀሳቸው የሚስጥር በጣም አስፈላጊ በመሆናቸው መሆኑን አውቆማ በደንብ ሊጠኑ ይገባል ለማለት ነው። አምልኮ ማለት ቋንቋዊ ትርጉሙ የመተናነስ የመጨረሻ ጣራ ማለት ነው። ይህም በሸሪአችን የማፍቀር የመተናነስ እና የመፍራት ጣራ መድረስ ማለት ነው። አምልኮን በቅድሚያ የማውሳቱ ምክንያት የመጀመሪያው ወደ ሁለተኛው መዳረሻ በመሆኑ ነው። ኢብኑ አባስ አንተን